እሱን ሳስብ ልቤ ይመታል፣ ልሳኔ ወደ ውስጥ ይገባል። ሳገኘው ብዙ በእኔ ቁጥጥር ያሉ ስሜቶች ይሰሙኛል። ቻው ሲለኝ እስትንፋሴ እዛው ጋር የመትቆም እየመሰል ይፈራል። ምናለ የሆነ ችግር ተፈጥሯል ማንም ካለበት እንዳይንቀሳቀስ ቢባልና እሱ ከዚህ ስራ ቦታ ሳይወጣ አለም መቆም ይችላል። በጣም ቀመጥ ነው፣ ወሬ ይችላል ሲከፋኝ እንዴት እንደሚያረጋጋኝ አውቃለሁ። ስደሰት ደስቴን እንዴት እንደሚያስቀጥለው ይገርመኛል። በቅብጠቱ መሃል በጣም ጨዋለው። ወደ ሥራ ገብቼ ገና እንኳን ደህና መጣሽ ቅድስት ብሎ ሲጨብጠኝ እንደ እኔ እዚህ ምድር ላይ ደስተኛ እንደሌለ ይሰማኛል። ከሚነቅፍብኝ ነገር በላይ ሁሉንም እንደምችል የሚነግረኝ ይበልጣል። ልዑል እኔን መገንባት ይችልበታል። ልዑል የምሠራበት ግለሰብ አበዋ ድርጅት ሥራ አስኪያጅ ነው። እኔ እዚህ ድርጅት ስመጣ በወደቀ ሞራል ነበር የገባሁት። ብዙ ከፍቶኝ፣ ብዙ ሸክም፣ ብዙ ስብራት በልብ ያዝዬ ነበር። ለዛሬው ኮንፊደንሴ፣ ለዛሬው ድምቀቴ የሉል እጅ አለበት። እንኳን ሌላ ከስራ ወጥቼ ልጆቼና ባለቤቴም በትዕግሥት ለማናገር የሉል እጅ አለበት። ሉልን አፈቅረዋለሁ። ግን የሉል ሚስትም ፍቅረኛም መሆን አልችልም። ምክንያቱም ባለ ትዳርና የሶስት ልጆች እናት ናት። ግን እዚህ ድርጅት ገብቼ የሉል ባልደረባ አስኮን ድረስ ባዶ ማንነት ነበር። እተኛለሁ፣ ቀኔ ያዘዘኝ እንሰራለሁ። ለእኔ ትዳር የምሥራ የማስከፍተውኝም አስደስተውኝም አያውቁ። ሉልን ካወቅ ወዲህ ግን የእውነት ስቄ ራሴ ብዙ ታዝግ ያውቃል። እሱ ነው ሰሞኑን የሞላኝ ለሴትነቴ ለእናትነቴ ለሚስትነቴ ክብር የሚያወራኝ ያገባሁት ባል ሳይሆን እሱ ነው። የአንቺ መሆን የቻለ ሰው እድለኛ ነኝ እያሉ በየመሃሉ ስንገናኝ፣ የእኔ መሆን የቻለ ግን እንኳን እድለኝነቱን ሊነግረኝ ከእኔ ጋር በመጣመሩ እግዚአብሔር እንዴት እንደ ቀጣው። እሱን ለማስደሰት ብዙ ሠርቼ ድንገት ወለም ካለኝ እሱን ለማስደሰት ከለፋሁት በላይ የወለምታዊ ችግሬን አጉልቶ ማንም እንዳለው ይነግረኛል። ሰው ሲሄድና ሲሞት ይመሰገናል የሚባለው ተረት ደጋግሜ ለራስ እየነገርኩ አምላኬ አንዴ የልሙትና በእኔ ተደስቶ እንደነበር ሲያወራና ሲያመሰግን ቀና አድርጋ አሳየኝ እያል በጅል ጸንጽል ያውቃል። ሉል ጓደኛዬ ከሆነ ወዲህ ግን ብዙ ነገር የለምልም። ሉል የተደበቀቿን ቅድስት ጎልቶ አሳይቶ እናም ወደድኳት። ቅድስትነት ያሳየኝን ልዑልን ወደድኩት። ከሱ ፍቅር ያዘ። ለካ ፍቅር የሚይዘው ሞራል ከሚገነባ እንጂ ባሉ ነው ከሚገነባው አይደለም። እውነታው ደግሞ ምንም ቢፈጠር ግን ትዳሬንም ልጆቼንም መበተናቸው። አንዳንዴ የምናምናቸው ግን የማንኖራቸው እውነታዎች መቀበላለን። ከእኔ ፍቅር ደስታና ስሜት በላይ አሁን አዲስ የምሰራው ትውልድ